ቬሮኒካ የጓደኛሽን የሊሊን ነገር ሰማሽ? አረፈች እኮ ይሄ ዓለም በቀኝ ልረፍ ብላ ሳትነግረን፣ ምንም ሳትለን ልጆቿን፣ ቤተሰቧን ጥላ ሄደች እኮ ለማንም ምንም ሳትል፣ ሳትናገር እመለሳለሁ ሳትል ዝቃ ወጥታ ትመለሳለች ብለን ስንጠብቅ ጠፋች። አትመጣም አሉን። አለቀስን፣ አዘንን፣ ደከመን፣ ማመን ከበደን። አቅማጣን ሊሊ ስላንቺ ምን ልበል? ስላንቺ ምን እንበል? የኮንታ ጀግና ለልጆችሽ፣ ለቤትሽ፣ ለሀገርሽ ሟች ተሰናበትሽን አለን። እንግዲህ ምን እንላለን? ነፍስሽን በአጸደገነት ያኖረው እንጂ ነፍስሽ በሰላም ትረፍ። አንዳንዴ አንዳንድ ሀሳቦችን፣ አንዳንድ ሐዘኖችን፣ አንዳንድ ስሜቶችን ቃላቶች ለመግለጽ ይሰንፋሉ እና ዛሬ እሱን የገጠመኝን ቃላቶች ዋጋ ነው ያጡብኝ። እኔ ሊሉኝ ቲክቶክ ላይ ነው የሆነች ጓደኛዬሽ በጣም ጎበዝ ሴት ሁላ ሼር ያረገችልኝ አንዱ ቪሎግ አነቺ ወደ ወነበረ ፎሎ ያደረኳት የእውነት እንደኛ 24 ሰዓት ያላት ሁላ አይትመስለኝም። በጣም ብዙ ነገሮች ነው በቀን ውስጥ የሚሰራው ኑሮዋን ለማሻሻል ለልጆች የተለየ የተሻለ ዓለም ለመፍጠር በጣም ነው የምትጥረው። የካሜራ ባለሙያ ነች፣ ኬክ ትሰራለች፣ ፀጉር ቤት ትሰራለች። በቃ ህይወቷን ለማሻሻል መሄድ ያለባትን ርቀቱን ለምትሄድ በጣም ጎበዝ ጠንካራ ቸግና የሆነች ሴት ነችና እንደውም የሆነ ቪዲዮዋ ላይ አይቻለሁ ኬክ በሞተር ነው ማታ በምሽት በጨለማ የምትሄድና እናቷ ቤት ኬኩን የምታስቀምጥ የነበረው እና ይህንን አይታ ቬሮኒካ አዳነ ከሚዲያ ጋር በመተባበር ፍሪሽ ሸልሟት ነበር። በቅርቡ አዲስ አበባ ነበረች። የልጆቿን ናፍቆት እንዴት ሲያንገበግባት እንደነበረ አይተናል። ለመለወጥ የሜካፕ ክላስ ወስታ በቃ በጣም ለኬኮቿ የሚያግዟት አዳዲስ እቃዎችን ኬክ ለመሸጥ ለመስራት የሚያግዟት እቃዎች ከስታ በአዲስ ጉጉት በአዲስ ኤነርጂ ነበረ ወደ አገሯ የተመለሰችውና ውድ ቀን ራሱ ለአባቷ ያ መልካም አባቶች ቀን የሚል ኬክ ጋግራ ሰርፕራይዝ አርጋ ነበረ። ብቻ ምን አለፋችሁ ህይወት በጣም እየታገለች ያለች እና ደግሞ እየተሳካላት ያለ ሰው እያወቃት ያለ አዲስ አበባ በመጣሽ ጊዜ የተወሰኑ ማስታወቂያዎችን ሰርታለች። በቃ በቅርቡ ጥሩ ደረጃ ደርሳ ተመስገን የምንልላት አይነት ሴት ነበረች። ግን ምን ያደርጋል፣ እንደዛ የምትንሰፈሰፍላቸው ልጆች ትታ ሞት ቀድሟታል። እግዚአብሔር የፈቀደው ነው የሚሆነው። ግን በጣም ያማል። በቃ ያማል አይደለም እንደዛ ስትጥር ስትለፋ ስትደክም። ብቻ ከእግዚአብሔር ጋር መጣላት ምንም አይሰራም። በጣም ነው አንጀቴን የበላችው። ውሸት በሆነ ብዬ ነው በጣም የተመኘሁት። እግዚአብሔር ነፍስሽን ይማርልሽ። ልይ ወዳጆቿ፣ አድናቂዎቿ ፎሎ ሰላም ሰላም፣ ፍሬንዶች እንግዲህ እቺ በምስሉ ላይ የምትመለከቷት እህታችን ሊሊ ትባላለች። ቲክቶክ ላይ እንደዚህ ቪዲዮ ትናንትና ሰርታ ዛሬ ግን በሕይወት የለችም፣ በአደጋ ምክንያት ማለት ነው። ለእሷ ነፍሲ ማር ለቤተሰብም መጽናናትን እመኛለሁ። ሌላው ምንድን ነው፣ ከዚህ መማር የምንችለው ብዙ ነገር አለ። በወጣትነት ብዙዎች እየሄዱ ነው፣ አደጋ እየበዛ ነው፣ ጦርነት፣ የዓለም ነገር፣ ጥላቻ በቃ ይሄ ነገር እንደማይጠቅመን አውቀን ወደ ጌታ ቀርበን እባካችሁ እንፋቀር እንዋደድ። እውነቴ ነው የምላችሁ። በምን ሰዓት ጌታ እንደሚጠራን አናቅም። በምን ሰዓት በምን ቅጽበት እንደምንሞት አናቅም። ሞት የሚባል ነገር ተሸክመን ያለ ነው እና እባካችሁ ወደ ፍቅር እንምራ። በቃ ይሄ ነው የምለው ማስተላል። ማለት ለቤተሰቧ መጽናናትን እመኛለሁ። አንተ ሞተ የተቀበር ክለት ንፍሮ ይበላሉ አይጣፍጥም ብለው ሊያለቃቅሱም ይችላል። አንተ የተቀበር ክለት ያርሰና ጨዋታ አለብኝ ብለው ከቀብር የሚቀሩ ሰዎች አሉ። አንተ የሞትክ ቀን ያለቀስክላት ፍቅረኛ ፈታ ብላ ሌላ ሰው ጋር ቴክስት ልታረግ ትችላለች። አንተ የሞትክ ቀን ሀገሪቱ ትቀጥላለች። የእንግሊዝ እግር ኳስ ይቀጥላል። ላይፍ ይቀጥላል። አንተ የሞትክ ቀን ሁሉም ነገር ያቆማል። ወንድሜ የሚያሳዝነኝ ነገር ሳትኖር መሞት ነው። እንደው ኖረ የልብህን ኖረ እንደው አንተን የሚያስደስትን ነገር አድርገ የመጣበትን አግኝተ ብትሞት እንደው ይሁን ሳትኖር ኖር በፍርሃት ታስረ በጭንቀት ታስረ አንተ የሞትክ ቀን የኖርክላቸው ሰዎች አለመሞታቸው ያሳዝናል ወንድሜ እየኖርክ ነው ወይ አላማህን እየኖርክ ነው ወይ ሰው ምን ይለኛል ብለህ ለሁለት ዓመታት ለማንም ያልተናገርኩት ታሪክ ነው። እድሜ 16 ተማሪ ነው ነገር የተፈጠረው ትምህርት ቤታችን ከቤታችን ራቅ ስለሚል ትምህርት ቤት ከእድሜ ከፈከፍ የትምህርት ቤት ጓደኞች እናም ከእነሱ እና ወጣት ነበረ ነበር እሱም ቀስ በቀስ ተግባባ እነሱ ሲመጣ እነሱ ነበር ከጊዜ ቆይታ በኋላ አንድ ቀን ያሰብኩት ነገር ተፈጠረ፣ ደፈረኝ። የእርግዝና መከላከያ እንደሚወሰድ ስለ ወንድና ሴት ግንኙነት ምንም ነገር ስለማላቅ በቁቱ ደንግጬ ያልቅሺ ወደ ቤት ይልኩኝ። በሁለተኛው ቀን መጥቶ በሚቀጥለው ቅዳሜ መድኃኒት አመጣልሻለሁ፣ የተፈጠረው ነገር ለማንም እንዳትናገር አለኝ። እኔም አይነን ደግሜ ማየት አልፈልግም አልኩት። ሁለት ወሩ ነኝ ምግብ ያስጠላኝ ጀመር። መጨረሻ ላይ አራት ወር ሲሆነኝ ከቤትም ትምህርቴንም ጥዬ ለመጥፋት አሰብኩኝ። ወዴት እንደሚሄድ ግራ ገባኝ። ቤተሰቦቼ ኃይለኛ ስለነበሩ ልነግራቸው አልቻልኩም። አራት ወር ሲሆነኝ ግን ለጓደኛዬ ነገርኳት። ባህላዊ ጽንስ የሚያስወርድ ሰው ጋር ፈልግ አገኘችልኝ። ና ሄድን። ቤተሰቦቼ የሌሉበትን ቀን ጠብቄ ነበር፣ ሄድኩኝ። ብዙ የተቀላቀለ መድኒት ሰጡኝ። በማህጸኔ የጎርጎስ ቱቦ አስገቡልኝ። እዛው ብዬ ወደ አመሻሽ ወደ ቤት ተመለስኩኝ። ቤት ስመጣ ግን ራሴን ሳትኩኝ። ወደኩ። ጽንሱም ወረደ ብዙ ደም ፈሰሰኝ። ደንግጠው ሆስፒታል ወሰዱኝ። የተፈጠረውን ነገር ለእናቴ ሲነግራት፣ እናቴ ለማንም እንዳይነገር ዶክተሩን ተማጽነችው። በትርፍ አንጀት ነው ሆስፒታል የገባቸው ብለው ለአባቴና ለቀሪ ቤተሰቦች ተነገራቸው። እናም ቀዶ ጥገና ተደረገልኝ። ማህፀኗን ቱቦ ቀዶታል ነበር የተባለው ለአንድ አመት ትምህርቴን አቋርጬ በሚቀጥለው አመት ትምህርቴን ቆጥታል ኩኝ። እናቴ መዳኔ ስላስደሰታት ስለ ነገሩ ደግሞ አልጠይቀችኝ። ዩኒቨርሲቲ ገባው ተመረጥኩኝ። በጣም ከሰፈር ቆንጆ የሚባል ወጣት ስለነበርኩ ብዙ የፍቅር ጥያቄ ይቀርብልኝ ነበር። እኔ ደግሞ የመውለድ እችል ይሆን የሚል ጥያቄ ስለነበረኝ ወደላ ያለውን ስጠባሳ ምን ብዬ አስረዳለሁ እያልኩኝ ግንኙነት እሸሽ ነበር። ስራም ያስቡኝ ጥሩ ድርጅት ውስጥ ጥሩ ክፍያ ይከፈለኛል። ቤተሰቤም አግቢ፣ ጓደኞች ሁሉ አገባ፣ አሁን ያንቺ ተራ ነው ይሉኛል። በጣም እየተጨነኩ መጣሁ። መጨረሻ ላይ የማህፀን ሐኪም ጋ ሄጄ ስመረመር ያኔ ማህፀኗን ቀዶታል የተባለው ቱቦ ግማሽ በግማሽ ማህፀን የተቆርጦ ወጥቶ ነው ቀዶ ጥገና ይደረጋል። ለትዳር ነበረኝ ነገር አበቃ። አሁን እድሜ ሀያ ስምንት ነው። እየሸሸው ብዙ ጊዜ ሆኖኛል። የቤተሰብ ጓደኛ አግቢ፣ ውለጅ፣ ያንቺ ተራ ነው የሚል ጥያቄ ደግሞ እረፍት ተነስቶኛል። እባካችሁ በሀሳብ እርዶ ትለናለች ባለታሪካችን። እህታችን በጣም ስለጨነቃት ለ12 ዓመታት በራሷ ብቻ ያስቀመጠችውን ታሪኳን ነግራናለች እና እስቲ ሀሳባችሁ በቀናነት ኮሜንት ላይ አሳውቋት። እኔ የምችለውን ያክል የተረዳሁትን ያክል እኔ አውርቻታለሁ አውርተናል። ለቤተሰቦች ትሻቅረብልኝና እስቲ በሀሳብ ይርዱኝ ትላኛለች። 28ት ዓመት ሆኗታል። ግንኙነት እየሸሸች የቤተሰብ ጥያቄ በጣም እያስጨነቃት ጭንቀት ውስጥ ናት። ደስታ ሰላማት ሰላማትቻለሁ እያለችኝ ነው እና እስቲ ይህን ሀሳብ ለእናንተ አድርሻለሁ። ብሎግ ላይ ላውራ ባልኩት መሰረት በጣም ብዙ ታሪኮች እየመጡልኝ ነው። ይሄኛው ታሪክ በእርግጥ በጣም ረዝሞብኛል። በተቻለ መጠን አጠር አድርጌ በእንደዚህ መልኩ አቀርብላችኋለሁ። በጣም የጨነቀ ቤተሰብ ሊሊ ብሎክ አርፋልጭ እና በጣም ነው ያዘንኩት። በጣም በቃ እኔ እንጃ። ልጆች ያላችሁ ማሚዎች ተረዱኝ ያላችሁ ብዙ ነገር እናስባለን። ብዙ ቢከፋን፣ ብዙ ብንጨነቅ፣ ህይወት ተስፋ ብታስቆርጠን እኔ በተለይ ተስፋ ቁርጫ ያውቃለሁ። በህይወት መኖር አልፈልግም ነበር፣ ግን በቃ ምንም ቢከፋን ለልጆቻችን መኖር እንፈልጋለን፣ መኖር እንጓጓለን፣ እነሱም ማሳደግን እንፈልጋለን። እና በቃ በጣም አዝኛ። ያለው እግዚአብሔር ነፍሷን ይማረው። የኢትዮጵያ ህዝብ በጣም ደግ ነው። አትሊስት ልጆቿን በመርዳት ለልጆቿ ቻሌንጅ አዘጋጅተን አትሊስት ትንሽ ነገር እንኳን ለልጆቿ ብናደርግላቸው በጣም ደስ ይለኛል። አመሰግናለሁ። ነፍስሽ በሰላም ትረፍ እህቴ።